የብሔራዊ ባንክ አዳዲስ መመሪያዎች በጥቁር ገበያ ሐዋላ ላይ እጅግ ከፍተኛ የሆነን አሉታዊ ተጽዕኖ ቢፈጥሩም፣ በዛሬ ዕለት አዳሩን ባልተጠበቀና እጅግ በሚገርም ሁኔታ የጥቁር ገበያ ሐዋላ ሙሉ በሙሉ ተቀያይሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው ዛሬ ኅዳር 15 2018 እጅግ በሚገርምና በሚደንቅ ሁኔታ ከሰሞኑ የጥቁር ገበያ በከፍተኛ ሁኔታ ተረጋግቶና እየቀነሰ ያለበት ሁኔታ ቢሆንም አዳሩን ግን ባልተጠበቀ ሁኔታ ሁሉም በሚባሉ ሀገራት ላይ ጭማሪ ተመልክተን የ17 ሀገራትን መረጃ ይዝንላችሁ ቀርበናል። እንዲሁም በዛሬው ዕለት ሰኞ ስለሆነ እንግዲህ የባንክ ዕለታዊ ምንዛሬ መረጃን የሰባት ሀገራትን በዚህ ቪዲዮ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ከሰሞኑ ብሔራዊ ባንክ የጥቁር ገበያ ሐዋላን ለማጥፋትና ለማዳከም እንዲሁም በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ መመሪያዎችንና አዳዲስ ፖሊሲዎችን እያወጣ መረጃውን ወደ እናንተ እያደረስ እንገኛለን። ሆኖም በዛሬ ዕለት ያልተጠበቀ ሁኔታ እንግዲህ የጥቁር ገበያ ጭማሪ አድርጓል። ምናልባት ይህ ጭማሪ ለዛሬ ነው ወይስ ይቀጥላል የሚለውን የምንመለከት ነው የሚሆነው። በተለይ የጥቁር ገበያ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ መምጣቱ ለሀገራችን እጅግ በጣም መጥፎ የሆነ ስኬት ነው ያልኩኝ። በዛሬ ሁለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ላለፉት ቀናት ከነበረበት የምንዛሪ ዋጋ ተመን ጭማሪ በማድረግ 183 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18390 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ይሮ ነው። በዛሬ ሁለት አንድ ይሮን ስንመለከት 211 ብር ከ10 ሳንቲም ሲመነዘር አንድ መቶ ዩሮ 21110 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም አንድ ፓውንድ ስተርሊ 239 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23990 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12980 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንግዲህ እስካሁን የዘረዘርኩላችሁ ሀገራት ላይ እንግዲህ ከሰሞኑ ከነበረበት በከፍተኛ ሁኔታ ጭማሪ አድርጎ ነው በዛሬው ዕለት ያለው መረጃ እንግዲህ አንብበን ወደ እናንተ ማድረስ ያዝ ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 485 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 48510 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለት 1 የሳውድ ሪያልን ስንመለከት 48 ብር ከ25 ሳንቲም ሲመነዘር 100 የሳውዲ ሪያል 4825 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ ዱባይ ድርሃም 49 ብር ከ35 ሳንቲም ሲመነዘር 100 የዱባይ ድርሃም 4935 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ዕለትም አንድ የኩዌት ዲናር 595 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 59530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 258 ብር 50 ሳንቲም ሲመነዘር 100 የጆርዳን ዲናር 25850 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለትም አንድ የአውስትራሊያ ዶላርን ስንመለከት 119 ብር 90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11900 ስተና የኢትዮጵያ በርስ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው ኦማርያል ናት። በዛሬው ለስም አንድ የኦማሪያል 474 ብር ከ80 ሳንቲም ሲመነዘር 100 የኦማርያል 47407 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ለት አንድ የቻይና ዩዋን 24 ብር ከ1 ሳንቲም ሲመነዘር 100 የቻይና ዩዋን 2410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ 21 የእስራኤል ሽቅል 53 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 5380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ 21 የስዊስ ፍራንክ 224 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 2000 470 የኢትዮጵያ ብር እየተመነዘረ እንደሚውል እንግዲህ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ከህጋዊ ባንኮች እጅግ በከፍተኛ ሁኔታ በምንዛሬ ዋጋ ተመኑ የሚታወቀው የሮሃ ፎሬክስን የእለታዊ ምንዛሬ ዋጋ ተመን ስንመለከት አንድ አሜሪካ ዶላርን 173 ብር ከ50 ሳንቲም ገዝቶ 176 ብር ከ97 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 219 ብር ከ60 ሳንቲም ገዝቶ 223 ብር ከ90 ሳንቲም እየሸጠ ይገኛል። ዩሮን 194 ብር ከ60 ሳንቲም ገዝቶ 198 ብር ከ49 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 204 ብር ከ75 ሳንቲም ገዝቶ 208 ብር ከ84 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ90 ሳንቲም ገዝቶ 46 ብር ከ82 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ46 ሳንቲም ገዝቶ 46 ብር ከ37 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ85 ሳንቲም ገዝቶ 23 ብር ከ31 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ጭማሪ አድርጎ ያለውን እንግዲህ ከባንክ ጋር በንጽጽር ወደ እናንተ አደርሰናል። እንደሚታወቀው የጥቁር ገበያ ሐዋላ በከፍተኛ ሁኔታ መጨመር ለሀገራችን እጅግ ከፍተኛ የሆነ ስጋት ነው። ፈጣሪ እንግዲህ ሐዋላን ያጥፋለን፣ እንዲሁም ምንዛሬን ቀንሶ በሀገራችን ያለውን የኑሮ ውድነት እንግዲህ የተረጋጋና ሰላማዊ ይሆንልን ለማለት እወዳለሁ። እናንተም ሀሳብ አስተያየታችሁን ስጡበት። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያዝኩላችሁ ሁለት ምንዛሬ ዋጋ ተመኔን ይመስላል። እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም ዓለይኩም ወራህመቱላህ።